አሰላሙ አለይኩም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የኔም የሁላችሁንም ቤተሰቦች ደህና ናችሁ ወይ? ኔ ደህና ነኝ፣ አልሐምዱሊላህ። ዛሬ እንኳን ያው ትንሽ ደስ በማይል ነገር ነው የመጣሁላችሁ። ለዚህም ደግሞ ያው ይቅርታ ጠይቃለሁኝ። ትናንትና እንግዲህ ሁላችሁም ቶፊቄ ፖስተው የሚሄደው አይታችኋል ብዬ ተስፋ አደርጋለሁ እና እኔ ሳየ በጣም ነው የደበረኝ። የእውነት ለመናገር በቃ ነገሮችን ለማስተካከል በጣም ብዙ እየሞከርኩኝ ነበር፣ እና አንዱን ሳስተካክል አንዱ ይበላሻል፣ አንዱ ሳስተካክል አንዱ ይበላሻል። እና በቃ በጣም እያስጠላኝ ነው። እኔ እንጃ ማለት አንዳንዴ በጣም ይሆን ተደራራቢ ሲሆን አያናድም ደስ እና በቃ እያስጠላኝ ነው ያለው እና ለማንኛውም አንድ ቶፊ ጓደኛ ጆ ተብዬው ማለት ነው። አንዴ ጥሩ ሰው አንዴ መጥፎ ሰው አንዴ ከዚህ አንዴ ከዚህ አትበል። ማለት መወገን ላለብህ ወግን አይቻለሁ። ቴንክዩ ለሁሉም ነገር አመሰግናለሁ። ግን ደግሞ አንድ ለሁለት እንደዛ ማድረጉ ተገቢ አይደለም። ምናልባት እንደዛ አድርጋችሁ እሱን ፉፉን ያዋረዳችሁ መስላችሁ እኔም መመለስ ወይም ደግሞ እኔ እንትን የምል ምናምን መስሏችሁ ከሆነ አስተሳስታችኋል። እኔ ባየሁት ቪዲዮውን ሳይ በጣም ያስጠላኝ በጣም ይደብረኝ በቃ ሸር ተደርጎልኝ ሁሉ ነው። እኔ ምክንያቱም ትንሽ ሞኝ ነበር እና በዩቱብም ቲክቶክ ላይ ምናምን እየገባው አልነበረም። ግን በእናንተ ቤት በቃ እናንተ አራዳ ሆናችሁ ፉንፉን ማለት ፏድን እንደዛም ማድረጋችሁ ቶፊክም በቃ ከአንተ አልጠብቅም ይሄ እኔ ማለት እዛ እስር ቤት ሳስለቅቅህ በቃ ደስተኛውን የራስክን ነገር እንድትኖር ነበረ ምክንያቱም መጥፎ ነገር ማድረግ እኔ መጨክን አልችልም። ግን በፏር ላይ እያደረክ ያለውን ነገር ብታርፍ ይሻላል። አንተ ጆ ደግሞ ጆ ተብዬው ደግሞ አንዴ አፈር አንዴ ውሃ አትይው፣ በቃ በየሄደበት ዝም ብለህ አትንፈስ ማለት ነው። የሆነ የምታወራውን ነገር ልከት አይኖር ለሰው ልጅ መጀመሪያ ሰው እንዲከበር ከፈለግ፣ መጀመሪያ ማለት ነው ሰዎችን ለማክበር ሞክር እንጂ ይሄኛው ጓደኛ ስለሆነ ለዚህ አድልተ መልካም ነገር መናገር ይሄኛው ጓደኛ ስላልሆነ ደግሞ ያው ማንቋሽሽ መሳደብ አንተ ሲጀምር ምን ታውቃለህ ስለ ሁለታችን የምታቀው ሪሌሽንሽፕ አለ ማለት ስለ ሁለታችን በደንብ አርገ ታውቃለህ አንተ ታውቅ የምታውቀው ስለ ቶፊቅ ነው በአንድ ላይ ስለ ፉፉ የምታውቀው ነገር የለ እዚህ ጋር ማለት ጓደኛ ስለሆነ ለጓደኛ የማድላት ሳይሆን ለእውነት መቆም ነው አሪፉ ብዬ ማስበው ማለት ነው። ዛሬ እንደዚህ ባልከው ምላስህ ነገ ደግሞ እንትን ተልበታለህ፣ ታፍርበታለክ። ቶፊቅም ደግሞ በዚህ ደረጃ ላይ ምናምን መውረድ ጥሩ አይደለም። አንተ እንደዚህ ስላደረከ ልጁን እንደዚህ ስለጎዳ ምናምን ምን ይሉታል አሁን? እዛ ጋ በሰላም ተገናኝታችሁ በሰላም ነገሩን ለመፍታት ሞክሩ። በቃ ሰውስ ምን ይለናል ብላችሁ አታስቡ። ሁሌም በቃ እነ ትልልቅ ሁሌም ጭቅጭቅ፣ ሁሌም በቃ አይሰለቻችሁም? እየመራኝ ነው። በጣም ነው የሰለቸኝ፣ በጣም ነው የደከመኝ። ብዙ ጊዜ ሁሉን ነገር ማለት ለማስተካከል በጣም ሞክሬያለሁ። ከሚዲያ ጀርባም ደግሞ ሁላችሁም የምታውቁት ነገር ይህ ሕይወቱ እንዲያስጠላኝ ላይ ነው እያደረጋችሁ ያላችሁት። እሱን ወስዳችሁ ግን ጉድጓድ ቦታ ላይ ወስዳችሁ እንደዛ መደብደብ ምናምን የመጣችልህን ልጅ ምን እንዳደረግ ታውቃለህ? ራስ እዚህ ጋ ውጥቼ እኔ እንዳወራው ምናምን ነገር አታስገድደኝ። እኔ ጨክኝ እንደወሰን የተገደድኩበት ነገር አለ። መታለሃለች አይደለ? እሷም በሰላም ነው ለምን እንደመጣች። ይህን ቤትስ እንዴት አወቃችሁ? ጓደኛሽን የነገረችኝ ብትለኝ ራሱ አላመንኩ። እኔ መኔታ ምናምን በቃ አላመንኳት። ምክንያቱም ወለ ላይ የነበረውን ነገር ስለማቅ ማለት ነው፣ እንዴት ወደ አዲስ አበባ እንደመጣው ስለማቅ። ይህን ደግሞ እራሳችሁ ቀስ ብላችሁ ያው ታወሩታላችሁ። እኔ እናንተ ሚስጥር እዚህ ጋር መጥቼ ማውራት ምናምን ነገር አልፈልግ። የሄድኩት ለመልካም ነገር ነበረ፣ የጠበቀኝ ግን መጥፎ ነገር ነበረ። ወደ ዋና ጉዳይ ስገባ በቃ በፏድ ላይ ያደረጋችሁት ነገር በሙሉ በጣም ነው እኔ በቃ ያስጠላኝ። እና ቤተሰቦቼ ይቅርታ፣ ያው እናንተንም እንግዲህ ስሜታዊ ሁኜ ለፈለፍኩባችሁ። እሱንም ያው ስጦታ አስቀምጠንልሻል ብሎ እኔ የድሮ ሰዎች ናችሁ ልበል የዘንድሮ ሰዎች ናችሁ ልበል አለቅም። አንዳንዴ አራዳ አንዳንዴ ፋራ ያደርጋቸዋል ልጆቹ ማለት ነው። ደብዳቤ እንኳን ጽፎ በሰው ይልካሉ። በወረቀት ጽፎ በሰው ይልካሉ። ስልክ እያለ ማለት ነው። ካልተመላለሳችሁ ብሎክ ይደራረጋሉ። እኔ እንጃ ራሳቸውም አብደው በቃ እኔንም እያሳበዱ ነው ያለው። አሁንስ ማለት ማለቴ ለእንደ ቶፊቅ አይነት ሰው የምትገቢ ሴት አይደለሽም። በዚህ በምንም ነገር የምትነጻጸሩ ሰዎች አይደለሽም። ያው አፍቃሪ ልብ ስላለሽ ለሰው ሟች ሰዎች እውነት መስሎች ነበር ለጊዜው ነገር ሁሉ ግን፣ ያው አንዳንዴ ለተሻለ ልብ የተሻለ ልብ ያጋጥመዋልና፣ ተገጣጥመናል ብዬ አስባለሁ። ቤተሰቦቻችንም እንደዛ ነው የምታስቡት። ብቻ ግን እኛ ደስተኞች ነው ብንታመም ባንታመምም እኛ ደስተኞች ነን። ነግረ እግር ሁሉ ጠባ ቤተሰብ እንዳለ ሳንጋባ በዚህ ልክ እንክብካቤ ካለ ተጋብተን አሁን እግር የሚያጠበች ምንም ማድረግ አይቻልም መታደል አሁን በደንብ እየተፍታታ ነው። ኧረ አሁን ብዙም አይደለም። እስኪ ጀመር ለምን እንዳሸጉት እራሱ ግራ ገብቶኝ። በጣም ቢያማህማ እዚህ ጋ ነው ትንሽ የጎዱብኝ እንጂ እዚህ ጋ ያው እንትን እንዳይልክ ነው

አይቀርም ምስል በቃ አንቺ ላይ ነው ሀሳባችን እኮ። እስኪ ደግሞ ልይሽ ብዬ ስመጣ በጣም በጣም በጣም ደስ ብሎኛል። ሌላ ችግርም እንዳይመጣብን መፍራት ጀመርኩ።

እና የሆነ ነገር ትልቅ ነገር አንዳንዴ ጠላት የበዛበት ነገር ለማቃጠልም በደንብ መደረጉ አሪፍ ነው ብዬ አስብ ግል ይሄ የሀበሻ አባባል ማለት ሰው ለማቃጠል ሳይሆን ለራሳችን ብለን ነው። እንወያያለን ብለን እያሰብን እስቲ አማክሪያቸው ቤተሰቦች የሰርጉን ቀን እንዴት እናድርግና ምናምን ብለን እየተመካከልን ነው። ድንገት የመጣሽ ቡና ጠጥቼ በልቼ እና ከዛ ጭንቀት ማ እንኳን ገላገልክኝ። ትንሽ እያስጨነቋት ነው። አሁንም ቴክስት እያደረገው፣ ደብዳቤ እየላኩ ምናምን እያስጨነቋት ነው። እና እስቲ አሁን የሆነ ነገር አስበል።